ኩኬለሽ ማርያም አደጋ ላይ ናት። የኩኬለሽ ማርያም ዋሻ ገዳም ባጋጠመው የመደርመስና የመሰንጠቅ አደጋ ትልቅ ችግር ላይ መሆኑ ተገለጸ። በቤተ መቅደሱ የተሳለቀው ካህን ነቢዩ ዛሬም ኦርቶዶክስ ቤተ ክርስቲያን ላይ ስላቁን ጀምሯል። ጳጳሳቱ ወደ አገር ቤት ገብቷል። ከህግ አንጻር እንዴት ይታያል? በሀገራችን ትልቁ ህግ ህገ መንግስት ላይ ማንኛውም ኢትዮጵያዊ ዜጋ በፈለገው ጊዜ ከሀገር መውጣት በፈለገው ጊዜ ደግሞ ወደ ሀገር መመለስ ህገ መንግስታዊ መብት ያለው በመሆኑ ይህንን መብት ተጠቅሞ የገቡ በመሆናቸው ከህግ አንጻር የህግ ድጋፍ አላቸው ሊባል ይችላል። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋም። ዛሬም እንደወትረው አዳዲስና ትኩስ ሲሆኑ ሰበር የሆኑ መረጃዎችን ይህ የመጥቻለው ጥብቅ ነው። ላይክ በማድረግ ጀምሩልኝ። በቀጥታ ወደ ቪዲዮቹ አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው ወላዲተ ቃል እመ አምላክ አቅራይ ተማት ሰአሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረጋቸው ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን፣ አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦቻችን እንደ ሁልጊዜው ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮችን ይዤ መጥቻለሁ። ታዲያ እናንተም የቅድመ ትብብራችሁን ላይክ በማድረግ ጀምሩልኝ፣ እኔም ወደ ቪዲዮቹ በቀጥታ የማምራን የሚሆነው ዛሬ እንግዲህ ከምንመለከታቸው አቤት ጉዳዮች መካከል እዚህ ከፕሮቴስታንት ቤተ እምነት ጋር ያለውን አነሳላችኋለሁ። ስርዓተ ቤተክርስቲያንም ተፋልሷል፣ እሱንም የማስደምጣቸው። ከሁሉ በቅድሚያ ግን በጣም የወደድኩትን ስለ ሥርዓተ ምንኩስና ምንያሎቻችሁ ታውቃላችሁ። እንግዲህ ከሰሞኑ አቦ መነኮሳት በዚህ በመንበር ፓትርያርክ ተገኝተው ስብሰባዎችን ሲያካሄዱ ነበረም። ከዛ በፊት ዝክረ ሊቃውንት ደግሞ እንዲሁ ተካሂዷል። አሁን ደግሞ በቅዱስ ሲኖዶስ ምልአተ ጉባኤ በርካታ አበው ሊቃነ ጳጳሳት ተገኝተው መነኮሳትም እንዲሁ አንዳንዶችም ተገኝተው በተለይ ሊቃነ ጳጳሳት በምልአት ተገኝተው ስብሰባውን እያካሄዱት ይገኛል እና ይህ መነኩሴ መነኩሴ መነኩሴ መነኮሳት ሲባል እንሰማል ምንድን ነው አንድ ሰው መነኩሴ ለመሆን ወይንም አንድ መነኩሴ ነኝ ያለ ሰው በምን አይነት ሕይወት ውስጥ አልፎ ነው ምንኩስናውን የተቀበለው? አሁን ካለው ጋር ያስተያየን የቀደመውን ስርዓትም አሁን ያለውንም ገዳማዊ ስርዓትንም ከአባታችን ትክያት ልንመለስ ጉድለት ቢኖር ለምን ጎደለ ብለህ መጠየቅ አትችልም። መነኩሴ መናኝ ጎደለብኝ ብሎ አይጠይቅም። ብትታመም ገዳሙ ደስ ካለው ሊያሳክምህ ይችላል። ባያሳክምህ ግን ልታኮርፋት አትችልም። መብል ቢመር ገዳሙ ደስ ካልሆ ሊያጣፍጥ ይችላል። አንተ ግን መረረኝ ብለ መጠየቃችልን። ቢሻግት ትኩስ ዳቤ ሊሰጥ ይችላል። ነገር ግን አንተ ሻገተ ብለ ልጠይቃችልን። እንዲህ እንዲህ እያለ መጋቢው ያስረዳዋል። መጋቢው ያስረዳውን ሰምቶ ሞታችሁ ሞቴ፣ ሕይወታችሁ ሕይወቴ ረሃባችሁ ረሃቤ፣ ጥማችሁ ጥሜ፣ ኑሯችሁ ደስታችሁ ደስታዬ ኑሯችሁ ኑሮዬ ነው ይህንን ወድጄ ፈቅጄ እንጂ ተገድጄ አልመጣሁም ሲል ይቀበላል ገዳም። ከዚያ በኋላ ያመናኝ አንድ ዓመት ሁለት ዓመት የአመክሮ ኑሮ ይኖራል። ሶስት ዓመት አራት ዓመት የአመክሮ ኑሮ ይኖራል። አመክሮ ማለት እንግዲህ እየታየ እያየ ማለት ነው። ደግሜ ደጋግሜ ስሰማቸው አንድ በታቸው የሚጣፍጥ ነው። እያንዳንዱ የገዳማዊ ስርዓት እንዳለው ሆኖ አባትነታቸው ራሱ ደስ የሚያሰኝ ነው እና የገዳማዊ ሕይወት ወይም አንድ ሰው ለመመንኮስ ወይም ለመመነን ወደ አንድ ገዳም ከሄደ ምንድን ነው የሚጠበቅበት፣ ምንድን ነው የሚገጥመው የሚለውን ነው አባታችን የተናገሩት። በእውነት የምንኩስና ሕይወት እጅግ የሚያሰስት ነው። እርግጥ አሁን አንዳንድ ቦታ ላይ የምናያቸው ነገሮች ጥሩ ባይሆኑም ቅሉ ግን የምንኩስና ነገር እጅግ ደስ የሚያሰኝ ነው። በእውነት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥዑመ ስም ስለመሆኑ ዲያቆን ዘማርያም ተአምረ ኢየሱስ ሲነበብ መጀመር የሚባለው ምንድን ኢየሱስ ክርስቶስ ስሙ ላይ የሚጠራው የጣፈጠ እኮ ነው። ይሄ እውነት ግፋ አይሆንም ይህን ስም መጥራት። እስቲ ከሁሉ መጽሐፍቶች ምኛ ቤት በጣም ትልቁ ምንድን ነው ካልክ ግብረ ማማት ማለት በሳይዝ በሚስጥርም በነገራችን ላይ ይሄ በግብዳነት ብቻ አይደለም፣ በገጽ ብዛት እንዳይመስል። በሚስጥር ራሱ ዛቱ ተነቦ ያልቃል። ስለማንም ያወራው ግብረ ሕማማት። መናፍቃን ትችት ሲያበዙ ኦ ክርስቶስን እኮ እየሰበካቸው አይደሉ እያሉ ነው እና ባካቸው ስለ ክርስቶስ መጻፍ እና አብዛ ገጹ እና አብዛ ብለን የጻፈው ነው። ይሄ ቤተክርስቲያን ያደገሰው እንዴት እኛ ያውቁ የውጪዎቹ ተዋቸው፣ የውስጡ እኮ ነው የሚገርሙ። ይገርም ግብረ ሕማማት ሳይዙን ተመልከተው። እንደውም እኮ በሰማት እኮ የማይነበቡ በፓርት በዛ ማታ አንድ ሰዓት የሚነበብ አለ፣ ሶስት ሰዓት የሚነበብ አለ። ስለማን ስለማንችል እኮ ቤት የምንሄድ ነገራችን ውሎ የሚታደረው ማዛ ነበር እኮ። እንደው እንደው እንዴት ይሄን ማገናዘብ እንዴት ይከብዳል። በመጽሐፍ ደረጃ ግብረ ሕማማት ተመስጥሮ ያልቃል። አጠቃላይ እኮ የሚነበብ የነቢያት ትንቢት ሱባኤ የተቆጠረ ነገር ትንቢት ተተርጉሞ እኮ ነው የሚቀርበው። ይሄ ነው ዋናው አማናዊው። ያ ጥላ ነበር፣ አካሉ ይሄ ነው። ስለ አምላክ ሰው መሆን ነው ነቢያት የሚናገሩት የነበሩ፣ ብላ ቤተክርስቲያን በናውኩም ተሰማ በአካል ደግሞ እንድትረዳው ደግሞ ማዕጠንቶቹን ሰቅላ ሲጎተት ጌታችን በጠዋፍ እያሳየች መቅደሷን ዘግታ መስቀል አድርጋ ጽዋውን አድርጋ በተግባር ደግሞ እንድታይ ታደርጋለች። ተግበረው ደግሞ እያለች ደግሞ አይ አንተ ማየት ብቻ አይደለም መስማት ብቻ አይደለም ተግብርስ ደግሞ ስገድ ደግሞ ትላለች። በነገራችን ላይ ከሰኞ ጀምሮ እስከ ዓርብ ድረስ ምስክር ስግደት እንዳልሰት ስትቆጥረው ስድስት ደግሞ ስልሳ ስድስት ነው ስድስት ስድስት ትመል ጌታቸው የተገረፈበት ናቸው። ከላይ ላይ ሰዎቹ ስግደቶች ስትቆጥራቸው እራሱ ከስቅለቱ እኮ እንድትካፈል ነው የምትናገረው። ይች ቤተክርስቲያን ጌታ የማታወቀው የትኛውን ቤተክርስቲያን ሄድ ጉልላቱ ላይ ያለው መስቀል ነው። ጉልላት ምን ምሳሌ ነው የምትለው ቤተክርስቲያን ስርዓት ምን ሊባለው የቀራኒ የሆነ መስቀል ከላይ ስታይ ጉልላት ላይ ጉብሴን ቤተክርስቲያን አለ ቀራኒው እኮ ነው። ስርዓት የቤተክርስቲያን መጻፉን ተመልከተው። ጉልላቴ ምሳሌ ነው የቀራኒው ኢብን ጉላት ለሚደረገው የሰጎን ጉላት ለምንድን ነው? አይናችሁን ከዚህ ቤተክርስቲያን ላይ ካወጣችሁ ወይ የሁላችሁ በነፍስ በስጋት ሞታላችሁ። ከቀራኒው ላይ አይን እንዳትነቅል እያለች ነው ቤተክርስቲያን ያለችው። ይሄ የታደሱ መናፍቃን ሲመጣ የተደረገ ነው የስርዓት የእነሱ ትችት በስቶብን እንዳው ው በምን መንገድ እንዳው ይህን ከበር እናድርገው፣ እንደው ድምጻቸውን ጸጥ እናሰኝ ብለን ያደረግነው ነገር ነው ይሄ። የትኛውም በቀ ሰማዕታትም ይሁኑ ቅዱሳን መላእክትም ይሁኑ በትኛውም ጻድቃን ስማት ቤተክርስቲያን ሲታነጽ

ከዛም መልክ ካህናት አልፋ አንተም የምንተገብረው መስቀል አንክፈል እንደታሰብ እንደታደርግ ቤተክርስቲያን ናት እና አትሰብክም ይሉ ሰዎች ያልኖሩባት ናቸው። አንድም ደግሞ አውቅ አውቁ አጥፊ ናቸው። ሶስተኛ ደግሞ ተልእኮም ሲኖር ደግሞ እንደዚያ ይደረጋል። አትሰብክም ክርስቶስን ይላሉ ብዙዎች ያልኖሩባቸው በዚ ቤተክርስቲያን ያልኖሩ ናቸው። እንዲህ ክርስቶስን አትሰብክም እያሉ የሚናገሩት ምንም አጠያያቂ አይደለም። ለምን ቀላል ከሆነ ቤተ ክርስቲያንን በማየት ብቻ በማየት ብቻ ትማራላችሁ። ስርአቱ ራሱ ደስ አያሰኝም። የእህቶች የወንድሞች ነጠላ አደራረጋችን ቤተ መቅደስ፣ ማንም ሰው ነጠላ ሳያደርግ ያገባም፣ ጫማ ሳያወልቅ ያገባም። የካህናቱ ቦታ ለብቻው ነው፣ የቆራቢያኑ ለብቻው ነው። ስርአቱ ራሱ ማለት ነው። የዝማሪያችን አዘማምር ደስ ይላል። ማህሌታውያኑ እንዴት ደስ እንደሚያሰኙ ሰአታቱ ሲቆም ኪዳኑ ሲቆም ስርዓተ ቅዳሴ ላይ ያለው ነገር አንድ ሰው በማየት ብቻ መንፈሱ ታድሶባት ኦርቶዶክስ ሳይሆን መቶ በማየት ብቻ ታድሶ ንጹህ አእምሮ በስሎ ይወጣል። የዚች ቤተ ክርስቲያን ልጆች መሆን በራሱ በጣም ትልቅ በረከት ነው። እቺ ቤተ ክርስቲያን ደግሞ ክርስቶስን ጉልላቴም መሰረቴም ብላ የምትጠራው ነውም ደግሞ እንዴት አይነት ለመናገር እንኳን ይከብድ የክርስቶስን ነገር ግብረ ሕማማቱ ብቻ የስምንት ቀን መጽሐፍ ነው። በቂ ነው ብሏል። በቂ ነው። የመቤታችን የቅድስት ድንግል ማርያምን ነገር እናምጣ። እስቲ ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል፣ አይን ላለው ሰው ግን እንበል እንዳመመና መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን፣ ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል፣ አይበቃ ነው። እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? ሰላሳ ቅን የሚቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ሀሳቧ ድረስ ገብተው ጽፈዋል። መንፈስ ቅዱስ ገልጦላቸው። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ ሙቀቷ አይቀንስም። ድንግል ማርያምንም ብና ከብራትም ባና ከብራትም ማና ስሟ የተመሰገነ የሆነ እመቤታችን የቅድስት እመቤታችን የወላዲተ ቃል የቤዛዊት ዓለም ድንግል ማርያም ነገር ተነግሮ አያልቅም። ማርያም ክርስቶስን ወለደች ብቻ የሚለው በቂ ነው በማለት ነው ወንድማችን መምህራችን ዲያቆን ሄኖክ ኃይሌ የተናገረው። በፕሮቴስታንት ቤተ እምነት እንግዲህ ከሳያችሁ በኋላ ብናገር ደስ ይለኛል። እስቲ ቪዲዮ ተከታትለን እንመለስ።

ሁለት የመጨረሻ የመጨረሻ የመጨረሻ በኃይል ጩና ሄድ በኢየሱስ ስም አዘዝኩ ቶሎ ቶሎ ቶሎ በኃይል በኃይል እንግዲህ ያው እንዲህ አይነት ቪዲዮዎችን ማሳያችሁ ምንም እንትና እንድትነ እንድትደነቁ ምናምን አይደለም የእነሱ ፌክ የሆነ ድራማ የሆነ የእነሱ የእቃ እቃ ጨዋታ የመሰል ስራቸውን ለማጋለጥ ነው። ምንድ ነው ሆነ ብለው ነው ቪዲዮን ያጋሩት። እመቤታችን ወላሊ ተቃል ድንግል ማርያምን ነው ስትጸራ የነበረችው እሱ ደግሞ በሱ ቤት እንግዲህ ከማንም በላይ ሆኖ እየጠበቀ ነበረ። ያው እንደሱ እሱ ከሁሉም በላይ ማለት ነው። እና በዚህ ደረጃ ለመተወን ነው የፈለጉት። እዚህ ጋ አንድ ነገር ልብ እንበል። እንደነዚህ አይነት ሰዎችን ኬት ነው የሚያገኙት? ነው ዋናው ድራማውን ከማለማመዳቸው በፊት እንደነዚህ አይነት ሰዎችን ብዙዎቹን የሚያገኙት አቅመ ደካማ የሆኑ ገንዘብ የሌላቸው፣ መኖር የከበዳቸው፣ ህይወት የከበደችባቸውን ሰዎች አፈላልጎ ያገኛል። ከዛስ ምናልባት ወይ ልመና ላይ ወጡ፣ ብቻ ከባድ የሆነ ህይወት ላይ የሚኖሩ ኦርቶዶክስ ሲሆኑ አንደበታቸው ሲናገሩ እንዳወጥ የሚጣፍጥ ትክክለኛ ኦርቶዶክስ ስለመሆናቸው የሚያሳውቅ አንደበት ያላችኋል፣ አይደለ ምናልባት በሰሜኑ ላይ ያሉት አብዛኛዎቹን መመልከት ይችላላቸው። አንደበታቸው ራሱ ገና ሲናገሩ የቤተ ክርስቲያን እንደ ወደ ቤተ ክርስቲያን ሙሉ ሃይማኖት ህይወታቸውን ባያደረጉም በንግግራቸው የምናውቃቸው ሰዎች አሉ። እንደ እነዚህ አይነት ሰዎችን ይፈልጋሉ ለማሳመኛነት። ከዛ ገንዘብ ነው የሚሰጧቸው፣ ህይወት ነው ልጅ ካላቸው ልጆቻቸውን ለማስታደር ወይ ታመኮነ ለመታከም ሲሉ ይሽላል ይሽላሉ። ልምምዱ ይቀጥላል። እንዲበይ እንዲበይ እንዲበይ ይባላሉ ይላሉ ስራው ካለቀው እና ያታለን እኮ አንድ ወርም አይፈጅም። አሁን የዚች መጨረሻው እና ያለ ገንዘብ ተከፍሎ ነው ምና ማለቱ አይቀርም። ከዛስ እንዲህ ናቸው የሚል ማስታወቂያ ይሰራሉ። ምናልባት በቀጣይ ቪዲዮ አሳያቸዋለሁ። ይሄ ሰው አማላጅ ሆኖ ማለት ነው የፕሮቴስታንቱ አማላጅ ሆኖ ታይቷል። ምናልባት በቀጣይ ቪዲዮች የማሳያቸው ነው በሌላ ጊዜ እና በጣም በጣም በቃ የሆነ ነገረ ስራቸው ሁሉ የሆነ ጥብቅ ካላሉ የማይሰሩ ስለሆኑ ነው። የፕሮቴስታንቱ ቤተ እምነት እያሳየዋችሁ ና ወድጁ አይደለም ከሁሉ ይሄ የእመቤታችንን ስም መጥራቴ ካልቀረ ከኩኬለሽ ጋር የተገናኙን አንድ መረጃ ላጋራላችሁ። የኩኬለሽ ማርያም ዋሻ ገዳም ባጋጠመው የመደርመስና የመሰንጠቅ አደጋ ትልቅ ችግር እንደገጠመ መረጃዎች ወጥተዋል። እጅግ አደገኛ ነገር ተፈጥሯል። በኩኬለሽ ማርያም ያን ነገር በአስቸኳይ እልባት እንስጥበት የሚል ኦርቶዶክሳዊ ሀሳቤን ለመቅረብ ወዳለሁ። ቪዲዮን ተካትለን እንመለስ። የኩኬለሽ ማርያም ዋሻ ገዳም ባጋጠመው የመደርመስና የመሰንጠቅ አደጋ ትልቅ ችግር ላይ መሆኑ ተገለጸ። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ አስተዳደር በጣይቱ ክፍለ ከተማ የሚገኘው ይህ ታላቅ ገዳም በአሁኑ ሰዓት በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመደርመስና የመሰንጠቅ አደጋ ማጋጠሙ ተገልጿል። ይህንን ችግር በዓለም ዙሪያ የሚገኙ ምዕመናን አውቆ የሙያና የገንዘብ ድጋፎችን እንዲያደርግ የገዳሙ ዋና አስተዳዳሪም መላከ ምሕረት ቆሞስ አባ ሙሴ መካሻ ጥሪ አቅርበዋል። እንግዲህ በኩኬልሽ ማርያም ላይ የሄዳችሁ በረከት ያገኛችሁ በደንብ የምታውቁ ምናልባት ይሄ መረጃ ወጥቷል ማረጋግጠን ነው መረጃውን ለእናንተ ያጋራን የምንገኘው። ስለዚህ ሁላችንም በኩኬለሽ ማርያም የደረሰውን ነገር የመደርመስ አደጋ እንዲሁም የመሰንጠቅ አደጋዎች እየታዩበት ይገኛሉ። አስቸኳይ ልባቶች ያስፈልጋሉ። ቶሎ ብሎ ጥገናዎች ያስፈልጋሉ። ለዚያ የሚሆን ደግሞ ትብብራችሁ ያስፈልገናል የሚል መልእክት ነው የተላለፈው። ስለዚህ ሁላችንም ያንን መልእክት በደንብ እናዳርስ። ወደዚህኛው ካህን እንምጣ። ካህን ነው። ስርዓተ ቅዳሴ ላይ ነው የሚገኙት። ዲያቆንም አለ። ቲክቶክ ወይም ቀርጿል ቪዲዮ እግዚኦታ ላይ ነው ያሉት። ከዛው እንዲያስቡት እግዚኦታ ላይ ምእመኑ በእጃቸውን ዘርግተው አይናቸውን አንጋጠው ክርስቶስን የሚለምኑበት አቤቱ ማረን እያለ በሚማጸንበት ሰዓት እነሱ ውስጥ ቤተ መቅደስ መጋረጃውን ጸግተው የቲክቶክ ቪዲዮ ከፍተው ከዛ በኋላ እያላገጡ እየቀለሉ ተመልክተናል። እንዲህ አይነት ነውር የሆነ ስራዎችን መመልከት ተያይዘናል።

ታችን መተባበራችንን የመፈልግበት ዕለት ነው። ምክንያቱም አንድ ከሆንና ከተባበረን እነዚህ ሰዎች የት እንዳሉ መገኘት ይቻላል። ሁላችሁም ይህንን ቪዲዮ ለብዙዎች ደርሶ አድራሻቸውን እንድናውቅ በደንብ ኮፒ ሊንክና ሸራ አርጉት። የት ቤተ ክርስቲያን በየት ሀገረ ስብከት እንደዚህ ሲደረግ እንደነበረ ከታወቀ በቀላሉ እርምጃ መውሰድ ይቻላል ማለት ነው። ቤተ ክርስቲያኒቷ እርምጃ ትወስዳለች። የዛ ቤተ ክርስቲያን ሰበካ ጉባኤ ያለ ካልሆነ ሀገረ ስብከቱ እርምጃ ይወስዳል። በተለይ አዲስ አበባ ሀገረ ስብከት ውስጥ ከሆነ ስልክ ይዞ ቤተ ክርስቲያን ውስጥ መግባት እንደማይቻል ስብከቱ ሊቀጳጳስ ያንን መመሪያ ማውጣታቸውን እናውቃለን። እስከ መጨረሻው ድረስ መጓዝ ይቻላል። ከእናንተ የሚጠበቀው ኮፒ ሊንክ አድርጉት። ምን አይነት ስርዓት ነው ግን? ከየት ያመጣችሁት ነው? የትስ መጽሐፍ ላይ ያነበባችሁት ነው? አንተስ ከኋላ ያለው ዲያቆኑ የምታሸፎ፣ አንተስ ቄሱስ በመንበሩ ላይ የሆነ ማይኩን እያየ እግዚኦታ። ባይዘዌ እግዚኦታ ሲባል እኮ እየተለቀሰ በእንባ ነው የሚሆነው። የዚህ እግዚኦታ ምሳሌ እኮ እናታችን ቅድስት ድንግል ማርያምና ቅዱስ ዮሐንስ በመስቀሉ ስር ሆኖ ክርስቶስ ሲሰቀል እያዩ ያለቀሱት ያነቡት እንባ ምሳሌ ነው። ይህን ነገር ሳታቁ ነው እንዴ ቅዳሴ ስምትገቡት? ምን አይነት መዓት! እንዲህ አይነቶች ናቸው የቤተ ክርስቲያኒቷን ካህናትና ዲያቆናን አገልጋዮችን እያሰደቡ የሚገኙት። እባካችሁ ስልጣኔ አይደለም ይሄ። ዘመኑን መዋጀት አይደለም ይሄ። ዘመን በዚህ አይነት አይደለም የሚዋጀው። መሰልጠን በእንደዚህ አይነት ሁኔታ አይደለም። ስርዓት ሊኖራችሁ ይገባል። ሁላችሁም በየቦታው የምታገለግሉ ከአይናት እንዲህ አይነት ድርጊት የምታደርጉ ይህ በጣም ጸያፍ ከስርዓተ ቤተ ክርስቲያን የወጣ ነውር የሆነ ተግባር ነው። እባካችሁ ኦርቶዶክሳውያን ኮፒሊንክ አድርጉና እርምጃ ሲወሰድባቸው ማየት እንፈልጋለን። ድፍረቶች በጣም በዝተዋል እጅግ በጣም የወጡ ድፍረቶች በጣም ነው የሚያሳዝኑ። በጣም በቅዳሴ ተገኝተው ልብሰ ተክኖ ለብሶ እግዚኦታ ላይ በዚህ ደረጃ እንዴት ሰው ይቀልዳል? ሁለተኛ ቪዲዮ ለቀቁ አልለቀቁ ደግሞ እይታ እኮ የለውም እኮ የሚገርማችሁ ብዙ እይታ እኮ አያገኙም እኮ። ራሳችሁን አጋልጠው እግዚአብሔርን ደፍረው ቤተ መቅደሱን ተዳፍረው ምእመናን ንቀው እንዴት እንዲደረጋል ለቀው ገንዘብ ቢያገኝበት ቢያንስ ለገንዘቡ ነው ይባላል ጥሩ ዝና የሚያስገኝ ቢሆን ለዝናው ነው ይባላል አሁን ለምንድን ነው ምንለው ለምኑ ነው ገንዘብ አታገኙበት ዝና አታገኙበት ከስራችሁ ለሚያፈናቅላችሁ ነገር ለምንድን ነው ቢያንስ ቀድሞ ነገር የራሱ እንዴት ወደ አይምሯችሁ መጣ በጣም በጣም እየወረድን የመጣንበት ጊዜ ነውና እንዲህ አይነት ሰዎችን አጋልጡ ሁላችሁም ላይክ አድርጉ ሁላችሁም ኦርቶዶክስያ ለምን ላይክ ስታደርጉ መረጃው በደንብ ይዳረሳል። እንዲህ አይነት ካህናት እንዲያዙ ለምትፈልጉት ላይክ አድርጉ። ሁለት ሶስት ሺህ በላይ ላይኮች ይኑሩት። ከዚ አልጎሪዝሙ በራሱ በደንብ አድርጎ ያዳርሳል። ይህንን እነዚህን አካላት የሚያውቁት ደግሞ መረጃው ይደርሳቸዋል። ሀገረ ስብከቱ ሊቀጳጳሱ እያለ ይቀጥላል። አጥቢያው ውሳኔ ይወሰንባቸዋል። ሌሌላው ትምህርት ድጋሚ ስጠት እንዳይሰሩ ትምህርት ይሆናል። እናንተ ከእናንተ የሚጠበቀውን አድርጉ። በጣም በጣም ነውር ቪዲዮ ስለሆነ ማለት ነው ብፁዓን ጳጳሳት ሶስቱ ወደ ሀገር ቤት ገብተዋል። ከዛ ጋር የተገናኘ ከህግ አንጻር እንዴት ነው የሚታየው? ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፊሎስ ዶክተር፣ ብፁዕ አቡነ ያቆብ ያዕቆብ ከሀገር ውስጥ ከውጭ ወደ ኢትዮጵያ ገብተዋል። ትናንትና ማለት ነው እንዲ ከቅዱስ ሲኖዶስ ስብሰባ ቀም ታድመው ነው ያሉት እና ይሄ ነገር እንዴት ከህግ አንጻር የሚታይ የሚለውን ይካተል ይቅርታ አደጉላ ሰላም ነው። እንዴት ነው? ስላገኘሁት ደስ ይለኛል። አመሰግናለሁ። አንድ ጥያቄ ነበር የምጠይቅ ችላለሁ? ይቻላል። እሺ፣ ስለ ጳጳሳቱ ሀገር ውስጥ መግባት ኦኬ፣ ከህግ አንፃር እንዴት ታዩዋል? ኦኬ፣ ያው በመጀመሪያ ደረጃ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ አባላት የሆኑ ሶስቱ ጳጳሳት ከሀገር ውጭ የነበሩ ወደ ሀገር ውስጥ እንዲገቡ እንደተፈቀደላቸው፣ ከመንግስት ጋር በነበራቸው ችግር ቀደም ባለው ጊዜ መግባት እንደማይችሉ ይታወቅ ነበር። ከሰሞኑ ተፈቅዶላቸዋል። ታዲያ ይሄ ነገር መንግስት የፈቀደውን ብቻ ለማየት ያለብን ይሄ ህገ መንግስታዊ መብታቸው ነው። በሀገራችን ትልቁ ህግ ህገ መንግስት ላይ ማንኛውም ኢትዮጵያዊ ዜጋ በፈለገው ጊዜ ከሀገር መውጣት በፈለገው ጊዜ ወደ ሀገር መመለስ ህገ መንግስታዊ መብት ያለው በመሆኑ ይህንን መብት ተጠቅሞ የገቡ በመሆናቸው ከሕግ አንፃር የህግ ድጋፍ አላቸው ሊባል ይችላል። ያው የቋሚ ሲኖዶስ አባላት ነው ያለው የቋሚ ሲኖዶስ አባላት አይደሉም፣ ግን ያው የቅዱስ ሲኖዶስ አባላት ናቸው። በዋነኝነት ግን መግባታቸው ያው ከህግ አንጻር እንዴት ይታይ ሲባል የህግ ድጋፍ ያገኛሉ የሚል እሳቤ ነው። ጠበቃው ያስደምጠን። የመረጃዎቻችንን ወደ መጨረሱ እየሄድን እንገኛለን። የብቸኝነት ህይወት ብቸኝነት የሚያስከትለው ስነ ልቦናዊና ማህበራዊ ቀውስ ከፍተኛ በመሆኑ ኦርቶዶክሳውያን የብቸኝነት ህይወትን አማራጭ ከማድረግ ሊቆጠቡ እንደሚገባ ተጠቆመ። የስነ ልቦና ባለሙያዎች ይህንን አስመልክተው ሲናገሩ ብቸኝነት የሰው ልጅ አንዱ የህይወት ገጽታ ቢሆንም ከመጠን ያለፈ ብቸኝነት ራስን እስከ ማጥፋት እንደሚደርስ ይገልጻሉ ሲል ባልደረባችን ተመስገን ፈቃዱ ተከታዩን ዘገባ አሰናድቶልናል። ሁሉም ሰው በአንድም ይሁን በሌላ መንገድ በህይወት እያለ ብቸኝነት ሊሰማው ይችላል። የሥነ ልቦና ባለሙያዎችም እንደሚስማሙበት ብቸኝነት የሰው ልጅ አንዱ የህይወት ገጽታ እንደሆነ ያስረዳሉ። እንደ ባለሙያዎቹ ገለጻ መጠኑ የበዛ ብቸኝነት ከፍተኛ የሆነ የጤና ጉዳት እንደሚያስከትል ይናገራሉ። በተለይም አሁን በዓለማችን በልዩ ልዩ የቴክኖሎጂ ፈጠራ ውጤቶች ውስጥ ራሷን በምትዘውርበት በዚህ ወቅት ሰዎች አብዝቶ በማኅበራዊ ድረገጽ መጠመድ ከቤተሰብ ከጓደኛ ምራቅ ለብቸኝነት አንዱ የሚያጋልጠን ጉዳይ ሆኖ እናገኘዋለን። ከመጠን ያለፈ ብቸኝነት የሚያስከትለውን ስነ ልቦናዊ ጫና በተመለከተ የስነ ትምህርት አመራር እና የስነ ልቦና አማካሪ የሆኑት ቀሲስ ዶክተር አምሳሉ አያሌው ያስረዳሉ። ማህበራዊ ላይ ከሰዎች ጋር አንግባባም፣ ጭንቀት አለ፣ ራሳቸውን ያመነጫሉ፣ እንደገና ራሳቸውን ያጠፋሉ። በተለይም ደግሞ ከሰዎች ጋር የመግባባት ችግር ካለበት ውጤታማም አይደለም ምርታማም አይደለም ተምሮም ትምህርቱንም ትዳርም ይዞ ትዳሩን ስራም ይዞ ስራውን በውጤታማ መልኩ ለመምራት ይቸገራል። ስለዚህ ብቸኝነት ማህበራዊም ጉዳት አለው፣ ስነልቦናዊም ጉዳት አለው። ቀሲስ ዶክተር አምሳሉ አያሌው አክለውም ሰዎች ብቸኝነትን እንዳንድ አማራጭ አድርገው በመውሰድ ወደ ብቸኝነት አለም ውስጥ ይገባሉ ይላሉ። ትዳርም ላይ በጣም ፈታኝ የሚሆነው እንደዚህ አይነት ሰዎች ናቸው። ተግባብቶ የእኔ ሀሳብ ብቻ ነው ትክክል ይልና የእሱ ሀሳብ ተቀባይነት ሲያጣ ወደ ብቸኝነት ይሄዳል። ሌላው ደግሞ ብቸኝነትን እንደ ብቸኛ አማራጭ ብቸኝነትን እንደ ብቸኛ አማራጭ በመውሰድ ህይወታቸውን ሁሉ በብቸኝነት የሚገፉ ሰዎች አሉ። የሆነ ሰው ሊጎዳቸው ይችላል። ከዚህ በኋላ ከሰው ጋር ይህን ያህል ተግባብቼ ነውና እሱ የጎዳኝ ወይም እሱ አይጎዳችን ከዚህ በኋላ ከሰው ጋር አልግባባም። ከሰው ጋር ሳይግባባ ያ ሰው ሲጎዳው ከዚህ በኋላ ሰው ሁሉ ጎጂ ነው ብሎ የመተርጎም አባዜ ወደ ብቸኝነት ሊመራ ይችላል። በመጨረሻም እኔ ብቻ ለእኔ በቂ ነኝ ብሎ ማሰብ ተገቢ አይደለም፣ በማለት መፍትሄ ያሏቸውን ሀሳቦች አስቀምጠዋል። ትዳር ይዘው ትዳር እንዳልያዙ የሚሰማቸዋል በሰው ተከበው በሰው መሃል ሰው የራባቸው ሰዎች አሉ። ስለዚህ እነዚህ ሰዎች መፍትሄው ምንድነው ያለ እንደሆነ የስነ ልቦና አማካሪዎችን በቅርበት ማግኘት ያስፈልጋል። እግዚአብሔር ደግሞ የሰጠን ብዙ መድኃኒቶች አሉ። ከመድኃኒቶች መካከል አንዱ ሌሎችን ሰዎች ማማከር የሃይማኖት ሰዎችን ማማከር፣ ወደ ቤተ ክርስቲያን መቅረብ፣ ጸሎት መጸለይ። በሌላ መልኩ ስናየው ደግሞ እኔ ብቻ ለራሴ በቂ ነኝ ብለን፣ ይሄ ትቢት ነው። እኔ ብቻ ለራሴ በቂ አይደለም። ለእኔ እኔነት የሚያስፈልጉኝ እንዳሉ መረዳት አለብኝ። ስለዚህ ከብቸኝነት መላቀቂያው መንገድ እነዚህ መንገዶችን መተግበር ነው ብዬ አስባለሁ። የተወዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋም በመሆኑ ሁላችሁም ትብብራችሁን አሳዩ። ያሮሴ እናንተ መኛም ነው። ወንድማችሁ ልዑል መብራቱ ነኝ። መቶ ሺ እንድርስ ወደ 78 ሺህ ደርሰናል፣ ጥቂት ይቀረናል። ሁላችሁም ሰብስክራይ ማድረጋችሁ እንዳይዘነጋ እያልኩኝ በያሮስ ሁለትም እንዲሁ አጫጭር መረጃዎችን አገኙ መልእክቴ ነው። ክብር ምስጋና ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ያለው ለመንፈስ ቅዱስ አንድ አምላክ አሜን።